ጠቢብ በሳልና ብልህ ለመሆን የግዴታ በዚህ ምድር ላይ ረጅም ዕድሜ መቆየት አይጠበቅባችሁም። ነገር ግን ጠቢብ በሳል የሆኑ ሰዎችን ተመልክታችሁ እነሱ የሚያደርጉትን ነገር ማድረግ ነው፣ ያንን አፕላይ ማድረግ ነው ህይወታችሁ ላይ ማለት ነው፣ ከእናንተ የሚጠበቀው ማለት ነው። ዛሬ በዚህ ቪዲዮ ስድስት ጠቢብ በሳልና አስተዋይ የሆነች ሴት በጭራሽ ለሰዎች የማትነግራቸው እና የግል ሚስጥሯ አድርጋ የምትደብቃቸውን ስድስት ነገሮች እናያለን። ቪዲዮን ከጨረሳችሁ በኋላ እናንተ እስካሁን ድረስ በህይወታችሁ ከነዚህ ስድስት ነገሮች ምን ያህሉ ደብቃችሁ የግል ሚስጥራችሁ አድርጋችሁ እንደቆያችሁ እና ደግሞ ከዚች በሳል ሴት አንጻር ምን ያህል በሳል እንደሆናችሁ ኮመንት ታደረጉልኝ ያላችሁ አንበዋለሁ። ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ጆን ማድረግ አትርሱ። ቪዲዮ ደግሞ አልጎሪዝሙ ለብዙ ሰዎች እንዲለቀው ማለት ነው ላይክ በማድረግ እንጀምራለን። ቀጥታ በሳል የሆነች ሴት ጠቢብ የሆነች ሴት የግል ሚስጥሯ አድርጋ የምትደብቀውን ስድስት ነገሮች እንመለከታለን። ወደ ቪዲዮ። የመጀመሪያው በሳል፣ ጠቢብ፣ አስተዋይ የሆነች ሴት የግል ሚስጥሯ አድርጋ የምትይዘው እና ለሰዎች የማትናገረው የግል ችግሯ ነው ማለት ነው፣ ወይም ፐርሶናል ፕሮብሌም ማለት ነው። ይህ የግል ችግር ማለት ነው። በዚህ ምድር ላይ ሁሉም ሰው የግል ችግር አለበት። ጠቅላይ ሚኒስትር፣ ሀብታም፣ ድሃ፣ ሚሊነር፣ ህፃናት፣ አዋቂዎች፣ ሁሉም ሰው ፐርሶናል ፕሮብሌም አለው። ይህች ጠቢብ የሆነች ሴት ይህ ፐርሰናል ፕሮፋይል የግል ችግሯል ማለት ነው። ለማንም ሰው ይልች የምትናገር ሴት አይደለችም። ከዚህ ይልቅ ግን ራሷ መፍትሄ ለማበጀት ወይም ራሷ ሶልሽን ለመፈለግ ራሷን በራሷ የምታበረታታ ሴት ናት። ራሷ መፍትሄ የምትፈልግ ሴት ናት። የግል ችግራችሁን ለሰዎች ዝም ብላችሁ ስትናገሩ ማወቅ ያለባችሁ ነገር ሰዎች ያንን ችግር መቅረፍ ስላልቻላችሁ እናንተን የበታች አድርገው ይመለከታሉ። አብዛኛው 89% የሚሆኑ ሰው ማለት ነው ለእናንተ ችግር መፍትሄ አይፈልግላችሁ። ችግራችሁን ብትናገሩ ብትነግሩት እንኳን ማለት ነው ይሄ ምንድነው? ይሄ የሰዎች ሳይኮሎጂ ያለ የእናንተን ችግር ቢቀርፉላችሁ ወይም ደግሞ የእናንተን ችግር ቢፈቱላችሁ ከእነሱ ልትበልጡ ስለምትችሉ ያንን ስለሚያስቡ ማለት ነው፣ አብዛኛው ሁሉም ሰው ሳይሆን አብዛኛው ሰው የእናንተ ችግር መፍታት አይፈልግም ማለት ነው። ሌላኛው ደግሞ የእናንተን ችግር ችግራችሁን ስትናገሩ ማለት ነው የበታች አድርጎ እናንተን ይመለከታል ማለት ነው። ያንን ችግር መቅረፍ ስላልቻላችሁ እናንተን ችግረኛ አድርጎ ይመለከታችኋል ማለት ነው። ሶ ይህች ጠቢብ ሴት ይህንን ስለምትረዳ ማለት ነው በጭራሽ ፐርሰናል ፕሮብሌም ወይም የግል ችግሯን ማለት ነው በአደባባይ የመጣች በሶሻል ሚዲያ የመጣች ለሰዎቹ የምትናገር ሴታ ያለችው ማለት ነው ይልቅስ በራሷ መፍትሄ የምትፈልግበትን አቅጣጫ ትፈልጋለች ማለት ነው። እርግጥ ነው ሰዎች ስንሆን የሰዎች እርዳታ ያስፈልግናል። ሁሉም ነገር በራሳችን ልናደርግ አንችልም። ነገር ግን ችግራችንን መናገር እንኳን ካለብን ማለት ነው፣ የግል ችግራችንን መናገር እንኳን ካለብን ሊረዱን ለሚችሉ ሰዎች፣ የቅርብ ለምንላቸው ሰዎች፣ ለምንወዳቸው ጓደኞቻችን፣ ለሚረዱና ችግራችንን መፍትሄ ሊፈልጉልን ለሚችሉ ለቅርብ ሰዎቻችን መናገር አለብን። ከዛ ባሻገር ግን እየሄድን ለየትኛውም ሰው የምናወራ ከሆነ ይሄ እርግጥም ንቀትን ሊያስከትልብን እንችላል እንጂ በጭራሽ መፍትሄ ሊያስገኝልን አይችልም። ስለዚህ የግል ችግራችሁ በጭራሽ ፕራይቬት ማድረግ ያለባችሁ ማለት ነው። ከተናገራችሁ ራሱ ለእናንተ መፍትሄ እጀጥዋችሁ ለሚችሉ ሰዎች እንጂ ለሁሉም ሰዎች መናገር የለባችሁ ማለት ነው። ይህንን ከጠቢቧ ሴት ልንወስዶ የሚቀበል ሰው ነው ማለት ነው። ሁለተኛው፣ ይህች በሳል ሴት በጭራሽ የግል ሚስጥሩ አድርጋ የምትይዘው እና ለሰዎች የማትናገረው የለውጥ ፍላጎቷን ነው ማለት ነው። ወይም ቢገስት ሙቫ ማለት ነው። በህይወት ውስጥ ልታሳኩ የምትፈልጉትን ነገር ለሰዎች አትናገሩ፣ ይባላል ብዙ ጊዜ ለሚመስላቸዋል አንደኛ፣ ኢቨን ሴጣን እንኳን የሚባል ነገር አለ። ይሄ እስፒሪቹዋል ነገር አለ በእርግጠኝነት ማለት ነው። ምክንያቱም እናንተ ልሰሩ የፈለጋችሁትን ትልቅ ነገር ትልቅ ቢገስ ሙፋችሁን እየሄዳችሁ ለየትኛውም ሰው የምታወሩ ከሆነ ማለት ነው እነዛ ሰዎች ያንን ነገር እናንተ ባሰባችሁት ልክ ስለማያስቡ ማለት ነው ይሄ እንኳን ቢቀርብስ፣ አትችለውም፣ ይቅርብ፣ ረቶ ቢቀርብ ይሻላል፣ አርፈህ ብትቀመጥ ይሻላል እያሉ ማለት ነው። ሊናገሩ ይችላል ማለት ነው። ያ ደግሞ እንዳይሳካ ያደርጋችኋል፣ ወይም ደግሞ ያንን ራሳችሁ ፈርታችሁ ማለት ነው ያን ነገር እንድታቁም ያደርጋችኋል ማለት ነው። ይሄ ሴጣ የሚባለው ስፕሪት ማለት ነው በሰዎች ውስጥ አሉ ማለት ነው። ያንን ነገር እንዲናገሩ ያደርጋችኋል ማለት ነው። እንዲናገሩ ሊያደርጋቸው ይችላል ማለት ነው። እባክህ አርፈ ተቀመጥ፣ የሚበጅ ይሄ ነው ብለው እነሱ ሳያስቡት እንኳን ማለት ነው ያንን ነገር ያወራል ማለት ነው። የዛኔ እናንተ ፍርሃት ውስጥ ትገባላችሁ ያንን ነገር ከማድረግ ራሱ እናንተ ራሱ ለራሳችሁ ልትጠራጥሩት ትችላላችሁ ማለት ነው። ጠባብ ጠቢብ የሆነች ሴት በሳል የሆነች ሴት ይሄንን ጠንቅቃ የምታውቅ ሴት ናቸው። ስለዚህ በጭራሽ ቢገስት ምንሆን ማለት ነው ትልቅ ልታሳካ የፈለገችውን ነገር ለሰዎች ዝም ብላ እየለች የምታወራ ሴት አይደለችም። ሌላው ሌላው ችግር ምንድነው? ለሰዎች ዝም ብላችሁ ትልቅ ልታሳካ የፈለጋችሁትን ነገር ስታወሩ የሚፈጠረው ነገር ማይንዳችሁ ወይም አምሯችሁ ማለት ነው ኦልሬዲ ያንን ነገር እንዳሳካችሁ ስለሚያስብ ዶፓሚን የሚባለው ነገር ማለት ነው ስለሚመለጭ ማለት ነው ኦልሬዲ ያንን ነገር እንዳሰባችሁት እንዳሳካችሁት ስለሚያስቡ ማለት ነው ወደ ስራ እንዳትገቡ ያደርጋችኋል ማለት ነው። በቃ ኦልሬዲ ትልቅ ነገር አስባችኋል እኮ። ለምሳሌ ኮንተንት ክሬተር ሆናችሁ የሆኑ ያህል ሰብስክራይበር ማግኘት ፈልጋችኋል አይደለም? ያንን ዝምብላችሁ ብላችሁ የምታወሩ ከሆነ ማይንዳችሁ ኦልሬዲ እንዳሳካችሁ ስለሚያስብ ማለት ነው ወደ ስራ እንዳትገቡ ያደርጋችኋል ማለት ነው። ስለዚህ ትሳነፋላችሁ ማለት ነው። ይሄ ሞቲቫችሁን ኢኒሺዬሽናችሁን ነው የሰልፍ ተነሳሽነታችሁን ታጣላችሁ ማለት ነው። ስለዚህ ጭራሽን ወደ ስራ አትገቡም ማለት ነው። ኦልሬዲ እንዳሳካችሁ ስለምታስቡት ማለት ነው። ነገር ግን ፀጥ ብላችሁ ዝም ብላችሁ ሳይለንት ሆናችሁ ማለት ነው። ልታሳኩ የፈለጋችሁትን ነገር ልትሰሩ የፈለጋችሁትን ነገር በዝምታ ውስጥ የምትሰሩ ከሆነ ማለት ነው ያ ዝምታ ኢነርጂ ይሆንላችኋል ማለት ነው። ወይም ደግሞ ሀይል ይሰጣችኋል ማለት ነው። በዝምታ ውስጥ ያለ ኢነርጂ ያለ ማለት ነው። ስለዚህ ያንን ኢነርጂ ማግኘት ይችላላችሁ ማለት ነው። ስለዚህ በዛ ሀይል ተገፋፍታችሁ ማለት ነው። በዝምታ ውስጥ በቀላሉ ያሰባችሁትን ነገር ማሳካት ይችላላችሁ ማለት ነው። ይህች በሳል ሆነ ሴት ይህንን እጅግ በጣም ትረዳለች። የዝምታን ሀይል እጅግ በጣም ትረዳለች። ስለዚህ በሄደችበት ያሰበችውን ትልቅ ነገር ፊገርስ ሙቫን ማለት ነው። ለማንም ሄደች የምትናገር ሴት አድርገችም ማለት ነው። እናንተስ ሶስተኛው ጥልቅ ግንኙነት ወይም ደግሞ ኢንቲሜት ሪሌሽንሺፕ ማለት ነው። ይች ጠቢብ የሆነች ሴት አስተዋይ የሆነች ሴት ጥልቅ ግንኙነት ማለት ነው። ለማንም ሄደች የምታወራ ሴት አድርገችም ጥልቅ ግንኙነት ሲባል ለምሳሌ ከቤተሰባችሁ ጋር ያላችሁ ግንኙነት ሊሆን ይችላል። ጓደኞቻችሁ፣ ስራ ቦታ፣ መስሪያ ቤት ሊሆን ይችላል። ወይም ደግሞ የፍቅር ግንኙነት ሊሆን ይችላል። ኢቭን እንደውም ከነዚህ ሁሉ የፍቅር ግንኙነት እጅግ በጣም ሴንሲቲቭ ነው የኢንቲሜት ሪሌሽንሽፕ ማለት ነው ይችህ ጠቢ በሳል ሴት የፍቅር ግንኙነቷን ለማንም ሄደች የምታወራ ሴት የፍቅር ፍቅር ግንኙነታችሁ ሪሌሽንሺፓችሁ እየሄዳችሁ ለማንም የምታወሩ ከሆነ በገዛ የፍቅር ግንኙነታችሁ ማለት ነው ማለት ነው። ያ ማለት በእናንተ ፍቅር ግንኙነት ውስጥ ሌሎች ሰዎች ገብተው ሊወስኑ ነው ማለት ነው። ይሄ ማለት በጭራሽ ማለት ነው። ይህ ፍቅር ግንኙነት የመሳካት ድሉ በጣም ዝቅተኛ ነው የሚለው ሰዎች በእናንተ ፍቅር ግንኙነት ላይ ጠልቃ የሚገቡ ከሆነ ማለት ነው። ይህች ጠቢብ የሆነች ሴት ይህንን እጅግ በጣም ስለምታውቅ የፍቅር ግንኙታን ይሄደች ለማንም የምታወራ ሴት አለ። ኢቨን ችግር እንኳን ቢፈጠርባችሁ ማለት ነው በዛ ግንኙነት ውስጥ ማለት ነው እንዴት ሶልፍ ማድረግ እንዳለባችሁ ማወቅ አለባችሁ ማለት ነው። ከአቅማችሁ በላይ ከሆነ የሃይማኖት አባቶች አሉ ወይም ደግሞ ቤተሰባችሁ ውስጥ የምታከብሯቸው ትልቅ ቦታ የምትሰጧቸው ከእናንተ በእውቀት በልምድ የሚበልጡ ሰዎች እነዛ ልታማክሩ ትችላላችሁ። ነገር ግን ዝም ብላችሁ ይሄዳችሁ ማለት ነው ፍቅር ግንኙነታችሁን በአደባባይ በሶሻል ሚዲያ ሊሆን ይችላል፣ በተለያዩ ቦታዎች ላይ ዝም ብላችሁ የምትናገሩ ከሆነ ለጓደኞቻችሁ፣ ኢቨን ለጓደኞቻችሁ ሊሆን ይችላል አላስፈላጊ ነገሮች ኢቨን ለቤስት ጓደኞቻችሁ ራሱ ላትናገሩት ትችላላችሁ። ካዚም የሴንሴቲቭ የሆነ ነገር ስለሆነ ፍቅር ግንኙነት ማለት ነው። ስለዚህ እነዛም የምታደርጉ ከሆነ የመሳካት እድሉ የፍቅር ግንኙነታችሁ ማለት ነው የመሳካት እድሉ እጅግ በጣም ዝቅተኛ ነው። በቀላሉ ፌል ሊያደርግ ይችላል ማለት ነው። ስለዚህ ይህች ጠቢብ የሆነ ሴት ይህን ኢንቲሜት ዮር ሪሌሽንሺፕ ማለት ፍቅር ግንኙነት ሊሆን ይችላል፣ ከቤተሰቦቿ ጋር ያለውን ግንኙነት ሊሆን ይችላል፣ በጭራሽ ለሰዎች የምትናገር አይደለም ማለት ነው። ፕራይቬት አድርጋ ወይም ደግሞ የግል ሚስጥሩ አድርጋ የምትይዘው ነገር ነው። ሰዎች ደግሞ በቀላሉ ማለት ነው እንደዚህ ግንኙነታቸው ከቤተሰቦቻቸው ጋር ያላቸው ግንኙነት ግንኙነት ፍቅር ግንኙነት ወይም እንደዚህ አይነት ኢንቲሜት የሆነ ሪሌሽንሺፓቸው ማለት ነው ሲጨናገፍባቸው ወይም ደግሞ ሲረበሽባቸው ወይም ደግሞ ሲበላሽባቸው ካሰቡት ትልቅ የህይወት ጎዳና ማለት ነው የመወደቅ ዕድላቸው እጅግ በጣም ሰፊ ነው ማለት ነው። ስለዚህ ይሄ ኢንቲሜት የሆነ ሪሌሽንሺፓችሁ እዚህ በጣም ፕሮቴክቲቭ ማድረግ አለባችሁ ወይም ባውንድሪ ልታበጁለት ይገባል ማለት ነው። ምን ያህሉን ለሰዎች መናገር እንዳለባችሁ ማወቅ አለባችሁ። አለም ደዛ ያ ነገር ከተበላሸባችሁ ኢቨን ሌላው የህይወታችሁ ፓርት ራሱ ማለት ነው እየተበላሸባችሁ ስለሚመጣ ማለት ነው። ስለዚህ ሴንስቲቭ የሆኑ ኢንቲሜት የሆኑ ወይሆኑ ሪሌሽንሺፓችሁን፣ ግንኙነታችሁን በቀላሉ እንዳይበላሽባችሁ ከፈለጋችሁ ከጠቢቧ ሴት መማር ያለባችሁ ነገር ምንድን ነው? ለሰዎች መናገር ያለባችሁን ያህል ብቻ ተናገሩ ማለት ነው። ሌላኛው ከሰዎች የምትደብቁት ነገር ከዚህ ጠቢብ ሴት ተምራችሁ የምትደብቁት ነገር የግል ጥርጣሬ ወይም ሰልፍ ዳውት ነው ማለት ነው። ይህች ጠቢብ ሴት የግል ጥርጣሬዋን ወይም ሰልፍ ዳውትን በጭራሽ ለሰዎች ሄደች የምታወራ ሴት አለችም። ለምሳሌ እናንተ እኮ ጀግና ልትሆኑ ትችላላችሁ። እናንተ በራስ መተማመን ያላችሁ እጅግ በጣም ብዙ ነገሮችን በህይወት እኮ ያሳካችሁ ሰዎች ልትሆኑ ትችላላችሁ። ነገር ግን ሄዳችሁ ለማንም ማለት ነው የግል ጥርጣሬያችሁ ይሄን አልችልም፣ ይሄ ከአቅሜ በላይ ነው፣ በጣም ደካማ ሰነፍ ነኝ ያላችሁ ጠንካራ ሆናችሁ ሳለ ነገር ግን የምትናገሩት ካፋችሁ የሚወጣው ይሄ ነገር ከሆነ ሰዎች የምትናገሩትን ሊያምን የሚችሉት ደካማን እያልክ ጠንካራ ነው የሚለውስ የሚልህን ሰው ልታገኝ አትችልም። ጠቢብ የሆነ ሴት በሳል የሆነች ሴት በጭራሽ ማለት ነው የግል ጥርጣሬ ቢኖርባት እንኳን ለራሷ ታስቀራለች። ፕራይቬት አድርጋ ማለት ነው የግል ወቀ ሰዋን ማለት ነው ለራሷ ታስቀራና በዛ ራሷን ልትወቅስ ትችላለች። ግን በጭራሽ ማለት ነው ያንን የግል ወቀ ሰዋን ለሰዎች ልትናገር አትችልም ማለት ነው ትደብቃለች ማለት ነው። በጭራሽ ደካማነት ቢሰማት ማለት ነው ለሰዎች ትናገር ትናገርም ማለት ነው። ስለዚህ ራሷ ሰበብን ለማድረግ ራሷ መፍትሄ ለመፈለግ ትጥራለች እንጂ ድክመቷን ማለት ነው በጭራሽ ሄዳ ለማንም የምትናገር ሴታለች ማለት ነው። ስለዚህ እናንተም በጭራሽ ማለት ነው የግል ወቀሳችሁን፣ የግል ጥርጣሪያችሁን፣ ሰልፍ ዳታችሁን ማለት ነው እየሄዳችሁ ለማንም መናገር የለባችሁም። አለበለዚያ ሰዎች እናንተ ማለት ነው ደካማ አድርጎ ይመለከታሉ ማለት ነው። ሰዎች እናንተ በጭራሽ ጠንካራ አድርጎ ሊመለከቷቸው በጭራሽ በእናንተ ትረስት ወይም ደግሞ ይሄ በእናንተ እምነት ሊኖራቸው አይችሉም ማለት ነው። በእናንተ ትረስት ቢልድ ሊያደርጉ አይችሉም ማለት ነው። የሆነ ስራ እንኳን መስጠት ከፈለጉ ማለት ነው ለእናንተ ደካማ እንደሆናችሁ ስለሆነ እየተናገራችሁ ያላችሁ አምነዋችሁ ማለት ነው ያንን ስራ ያንን ፕሮጀክት ለእናንተን ይሰጡ አይችሉም ማለት ነው። ስለዚህ በጭራሽ ከሰዎች አመኔታን እንድትቀብሏችሁ ማለት ነው። ሰዎች እናንተን ጭራሽ ይንቋችኋል ማለት ነው። ክብር አይሰጧችሁም ማለት ነው። ምክንያቱም እናንተ ራሳችሁን እንደናቃችሁ ከተናገራችሁ ወይም ደግሞ እናንተ ለራሳችሁ ጥርጣሬያችሁን ለሰዎች የምትናገሩ የግል ውቀሳችሁን ለሰዎች የምትናገሩ ከሆነ እንዴት ነው ለእናንተ ሰዎች ቦታ የሚሰጡት? እናንተ እንዴት ሊያከብሯችሁ ይችላሉ? ስለዚህ በጭራሽ ሰዎች እናንተን ይንቋችኋል ማለት ነው። ስለዚህ በጭራሽ የግል ጥርጣሬያችሁን የግል ውቀሳችሁን ፕራይቬት አድርጋችሁ ይዛችሁ፣ ያንን እንዴት መፍትሄ ታገኛላችሁ እሱ ላይ መተኮር አለባችሁ እንጂ ለሰዎች መናገር የለባችሁ። ወደ ቀጣዩ ቀጣዩ፣ ይህች ጠቢብ ሴት ለሰዎች የማትናገረው ያልተሳኩ ህልሞችን ወይም አንፉልፊድ ድሪምስ ነው ማለት ነው። ከዚያ ዓመት ከሁለት ዓመት በፊት እኮ ይሄን አስቤ ነበር፣ አልተሳካልኝም። ከሶስት ዓመት በፊት እኮ ይሄን አስቤ ነበር፣ አልተሳካልኝም። ብዙ ነገሮችን አስቤ አልቤ ወቴ ሊሳካሉልኝ ግን አልቻሉም። ሁሉም ነገር ሊሰምኑልኝ አልቻሉም። አረ ይሄን እራሱ አስቤ ነበር እኮ ባለፈው ዓመት ግን በጭራሽ ሊሳካልኝ አልቻሉም እያላችሁ ማለት ነው። ዝም ብላችሁ ይሄዳችሁ ያልተሳኩላችሁ ህልሞች ለሰዎች የምትናገሩ ሆነ እመኑ ሰዎች እናንተ የሚያስቡት ማለት ነው እንደ ፊለር ነው ማለት ነው። እንደ ውድቀት ምሳሌ አድርገው እናንተ ሊመለከቱ የሚችሉት ማለት ነው። በጭራሽ እናንተ ሊያምናቸው አይችሉም ማለት ነው። ስለዚህ በጭራሽ ጠቢው የሆነች ሴት ይሄንን አታረግም ማለት ነው። ያልተሳኩ ህልሞች እንኳን ካሏት ማለት ነው በጭራሽ አትናገርም ማለት ነው። ፕራይቬት አድርጋ ትይዛለች ማለት ነው። በጭራሽ ጥንካሬዋን የምታሳዩ ለሰዎች ማለት ነው። ስለዚህ እናንተም ይህን ከዚች ጠቢብ ሴት መውሰድ አለባችሁ ማለት ነው። አለም ለዚያ ሰዎች እናንተን ደካማ አድርጎ ይመለከታሉ ማለት ነው። የመጨረሻው ይህች ጠቢብ ሴት የግል አድርጋ የምትይዘው ወይም ደግሞ ለሰዎች የማትናገረው ያለፈ ቁጭቷን ነው ማለት ነው። ወይ ደግሞ ፓስት ሪግሬት ማለት ነው። ሁላችንም በይወስን ኖር ያለፈ ታሪክ አለ ያለፈ የሚጸጽተን ማለት ነው። የኋላ ታሪክ ሊኖረን ይችላል። ይህች ጠቢ ሴት በጭራሽ ያለፈ ቁጭቷን፣ ያለፈ ጽርቷን ለሰዎች ይሄደች የምታወራ ሴት አለችው። እናንተ እኮ ከዛ ካለፈ ጽርታችሁ ወይም ካለፈ ታሪካችሁ ማለት ነው በንስሐ ታጥባችሁ ከፈጣሪያችሁ ጋር ታርቃችሁ አሁን ሌላ ሰው ሆናችሁ ሊሆን ይችላል። ነገር ግን ሰው ለሰዎች ዝም ብላችሁ የምታወሩ ከሆነ ሰዎች ለዛ ያን ያለፈ ታሪካችሁ ማለት ነው ዝም ብለው እየመዘዙ ማለት ነው ያ ያለፈ ታሪካችሁ ለምሳሌ በሰው ፊት ስትናገሩ የሚያንቋሻችሁና እናንተን ስሜታችሁን የሚረብሽ ሊሆን ይችላል። ስለዚህ ዝም ብላችሁ ለሰዎች የምታወሩ ከሆነ ሰዎች ያንን ታሪካችሁን እየመዘዙባችሁ ማለት ነው ለሰዎች ያወሩ ወይም በሰዎች ፊት እናንተ ያወሩ ሊሳለቁባችሁ ይችላሉ ማለት ነው እናንተ ይችላሉ ማለት ነው። ስለዚህ በጭራሽ ሰላም ጧችሁ ማለት ነው። ይህች ጠዩ ሴት ያለፈ ቁጭቷን፣ ያለፈ ርቤቷን ከዛ ተምራ በጭራሽ ወደኋላ ትታ አሁን ላይ ሌላ ሰው እንደሆነች ስለምታምን ማለት ነው ለሰዎች በጭራሽ አታወራ ማለት ነው። የግል ሚስጥር አድርጋ ደብቃት ይዛለች ማለት ነው። ስለዚህ ሰዎች በጭራሽ ሊያጠቋት አይችሉም ማለት ነው። ስለዚህ እናንተ ከዚች ጠቢብ ሴት ይህን መማር አለባችሁ ማለት ነው። ያለፈ ቁጭት፣ ያለፈ ታሪክ፣ ያለፈ ጸጸት፣ ያለፈ ውድቀት ካለባችሁ በጭራሽ ለሰዎች መናገር የለባችሁ ማለት ነው። በሰው ፕራይቬት አርጋችሁ የግል ሚስጥ አርጋችሁ ልትይዙ ይገባል ማለት ነው። አለበለዚያ በሰዎች እንድትናቁ ያደርጋችኋል ማለት ነው። ስለዚህ ያለፈ ውድቀታችሁ፣ ያለፈ ጸጸታችሁ፣ ያለፈ ሪሌታችሁ በጭራሽ ፕራይቬት አርጋችሁ ያዙ ቤተሰቦች ከነዚህ ስድስት ነገሮች ውስጥ እስካሁን ድረስ ምን ያህሉን ደብቃችሁ የግል ሚስጥራችሁ አድርጋችሁ ቆይታችኋል ከዚህ በሳል ሴት አንጻርስ ድረስ ምን ያህል በሳል ናችሁ ኮመንት አርጉልኝ ያነበዋለሁ በቀጣይ አስተማሪ ምክር አዘር ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ